ቅድም ልላይ የፈለግኩት ማለት ነው፣ አሁን በተነሳው ርዕስ ላይ በትዝታው መከሰስ ነው። ትዝታው መከሰስ የለበትም ነው የእናንተ ሀሳብ ማለት ነው። ግን እኔ እሺ ልላይ የፈለግኩት ምንድን ነው፣ ትዝታው ስተ ምን ሰራ ምን ሰርቶ ነው ይከሰስ የምትሉት? ፕላስ ደግሞ መከሰስ አለበት ወይ? እንደ አንድ ክርስቲያን ለምን ትከሱታላችሁ? ግራህን ሲመታ ቀኝህን የሚለው ሀሳብ ነው እናንተ ጋር የተነሳ ያለው። ግን አሁን መክሰስ መከሰስ ሲባል ፍርድ ቤት ማለት እንዲገደል የሆነ ነገር እንዲሆን የሆነ ነገር እንዲሆን አይደለም አይደለ? ሁሌም የምናየው ማለት ነው ምንድነው ሀሳቤ፣ አንድ ሰው ተከሰሰ ሲባል ከስህተቱ መማር አለበት። ህፃን ልጅ እንኳን ሲያጠፋ እንገርፈዋለን፣ የሆነ ነገር ሲያደርግ እንገርፈዋለን። ፊትን ኤክስፕሬሽን ባታሳየኝ ደስ ይለኝ፣ ማለት ፖዚቲቭሊ እናውራ። ያው ቤትን ከፍተህ ስለሆነ ብነውልቆ ስለሆነ ብዬ ነው። ግን ዲስከሽን አይደለም ያዛን ሰው እንትን ያጠፋል ብዬ ነው። ዲስከሽን ስለሆነ ክሳይ ፊት የሆነ እንትን ከሆነ እንትን ሊለኝ ይችላል ብዬ ነው ችግ ቅድሙ ጨርሺ ስላለኝ ነው እንደገና ጀመረች። እሺ አይ አልወስድም፣ ችግር የለውም እና ህፃን ልጅም ካጠፋ ይገረፋል። ማወቅ ያለበትን እንዲያውቅ እኮ ነው። ልጃችንን መቼም የሆነ ነገር ለማድረግ አይደለም። ምን መታው? ባይ ዘ ዌይ ትዝታው ኦርቶዶክስን እንደዛ መሳደብ ከጀመረ በኋላ መሰለኝ ወደ ፔንቴዎችም አክሰፕታንስ ያገኘው አይ ቲንክ። ካጠፋው አርሙኝ፣ እሱን ትነግሩኛላችሁ። ግን ትዝታው የሚለው ነገር ምንድን ነው እግዚአብሔርን መጽሐፍ ቅዱስም ይላል። መጽሐፍ ቅዱስን ለእናንተ እኔ አልነግርም፣ ምክንያቱም አሁን እየሰማሁ ነበር። ጥቅስ ጥቀሺ ምናምን ሲላት፣ አንድ ሰው እዚህ ውስጥ ማለት ነው ታቦት አለ ወይ በዛኛው እንትን ኢቭን እሱን፣ በኋላ ይሄኛውን ከጨረስን በኋላ ታቦት እዚህ አይደለም፣ ምድር ላይ አይደለም፣ ሰማይ ላይ እንዳለ ኦቤስሊ ይታወቃል። እሱን ተከራከሩ፣ ችግር ወደ እና ትዝታው የእግዚአብሔር ታቦትና ጣቦት ምን አገናኘው ይላል መጽሐፍ ቅዱስ ማለት ነው። ያንን ሌላውን ትተን ስለ እግዚአብሔር ታቦት እንኳን ባይወራ ማለት ነው። አንድ ሰው የሚያምነውን ነገር ማንቋሸሽ፣ የዛን ሰው ማፌዝ መጽሐፍ ራሱ አይገ ሲጀመር፣ የክርስቶስ ተከታይ የሆነ ሰው ከአፉ መልካም ነገር ነው የሚወጣው። ክርስቶስ እኔን ምሰሉ ብሏል። ብትወዱኝ ይላል ክርስቶስን፣ የሚወዱት ሁሉ እንዳሉ ያውቃል። ብትወዱኝ ትዕዛዜን ጠብቁ፣ ቃሌን አክብሩ ያለ አምላክ ክርስቶስን ያከበረውን ታቦት እንደዛ እያላገጠ ሲናገር ታቦቱ ብቻ ሳይሆን እንደው የአንድን ሰው የሚያመልከውን ነገር መሳደብ ማለት ትክክል አይደለም። እኛ የሆነ ነገር አድርጋችሁን ምንም አንላችሁም። እሱን በሂደት አሁን ቪዲዮዎች ናቸው ያሉት፣ እሱን እያወጣን እንትን ማለት እንችላለን። ስለዚህ ችግር የለው ግን አጥፍቷል ትዝታው ይጠየቅ ከዛ ስተሰርታል፣ አልሰራም ተብሎ ቢጠየቅ፣ እኔ ምንድነው ማለት ምንድነው ያለው ችግር? በጣም አጥፍቶ አልተዝታው የእግዚአብሔርን ታቦት ከመሳደብ በላይ እኔ መንፈስ ቅዱስ ባይዘው ይቅርታ። ከማያሰጡ ነገሮች አንዱ የእግዚአብሔር መንፈስ ቅዱስን እንደመናገር ነው። ታቦት ደግሞ ከእግዚአብሔር የተሰጠን ነው። አሁን አንቺ ስላልሽ አይደለም የሚሆነው፣ ታቦትን መናገር መንፈስ ቅዱስ መናገር የሚሆነው አንቺ ስላልሽ አይደለም። አንቺ ስላልሽ ስላልሆነ እንዳልሆነ ታውቂዋለሽ። ታቦትን መናገር አይደለማ ማስረጃ መምጣት ይጠበቅብሻል። መጽሐፍ ቅዱሳዊ ማርገሽ ይሆን ከአባቶችም ይሆን ከየትኛውም ነገር አጣቅሰሽ ታቦትን መናገር መንፈስ ቅዱስን መናገር መሆኑን ማሳየት ይኖርብሻል። ላስረዳ፣ አይሆንምስራሽ አይሆንም፣ ቆ ላስረዳ። ስለ እሱ መጽሐፍ ቅዱሳዊ ማስረጃ ማቅረብ ይኖርብሻል እኮ አስረዳ። ሜርሲ፣ አንድ ጥያቄ ልጠይቅሽ። ስለ ታቦት ስናነሳ ታቦት ከእግዚአብሔር የተሰጠ ነው ብለሽ ታምኛለሽ አይደል? አሁን እኔ ስለ ታቦት ዝርዝር አልገባም፣ ምክንያቱም ርዕሳ የተሰደበ እኮ ታቦት ነው። ሆሎን በትዝታው መከሰስ ኦርቶዶክሳውያን ምን ተሰማችሁ ነው እያለን ያለ ነው። ምን ተሰማችሁ ብቻ ሳይሆን ከቅድም ጀምሮ ነበርኩኝ እዚህ ላይ ኦልሞስት አንድ ሰዓት ምናምን ሆኖኛል። እንትና ማናት እዚህ ውስጥ አሁን ወጥታለች፣ እሷም ስታነሳ የነበረው እቺ ትዕግስትም ስታነሳ የነበረው ዙሪያው ያቺ ታይትሎ አሷትን እንጂ ብዙ ነገር ተወርቷል። አሁን እኔ እያልኩ ያለሁት ምን አድርጎ ነው የሚል ጥያቄዎች ነበሩ። ቤካ ያስታውሰዋል፣ ካስታወስከው ቤካ። ምክንያቱም ምን አድርጎ ነው እንትን የምትሉት እስኪ ንገሩን፣ ቪዲዮ አሳዩን ምናምን እያላችሁ ነበር። አሁን ግን ጀስት ኦንሊ ምን ተሰማችሁ ነው። ምን ተሰማችሁ አልነበረም ጥያቄው። ምክንያቱም ብዙ ነገር ጭራሽ። ቤካ እንደውም እኔ አሁን ቤካን ራሱ ፎሎ አድርጌዋለሁ፣ ምክንያቱም እንዲያልፈኝ አልፈለኩም። ይሄ እንትን ማለት ነው ምንድን ነው ያለው? ጣዖት ነው የምታመልኩት። ከስር ራሱ ጣዖት ነው የምታመልኩት ነው እስናት። ምክንያቱም ማስረጃ አሁን ለምሳሌ የእግዚአብሔር ታቦት እንዳለ ታምናላችሁ፣ አታምኑም ወይ? መርሲ አሁን ምንድን ነው ነገር? ምንም የጨበጣ መስመር የያዘ ጉዳይ ምን ተሰማችሁ ውስጥ እኮ የተሰማሽውን ነገር ትገልጭና ከዛ ትጠይቃለች አሁን መታሰሩ ትክክል ነው መታሰሩ ደስተኛ ካልሽ ከዛ ደግሞ መሲ ጥያቄ ያላት ለምሳሌ ሆነ ጥያቄ ምን አለ የሚለነ ጠቀለች ገባሽ ነገር ደግሞ አንቺ ታመጫለሽ እሱ ነገር እውነት ነው ወይስ አይደለም ገባሽ የሚለው ነገር ደግሞ ከዛ ለጥቆ የሚመጣ ጉዳይ ነው የተሰማሽን ነገር ንገሪያት እዚያ ምን አጠፋ የሚለውን ነገር የተናገረው ነገር አምጪ እንደዚህ እንደዚህ እንደዚህ ብሏል በዝርዝር ከዛ ደግሞ ጠይቃሻለች እሱ ተስታ ያለው ነገር እናንተ ቤት የለም ወይስ አለ የሚለው ነገር ከዛ በኋላ ደግሞ እንደገና ወደ ላይም ደግሞ ወዳስፈለገ ጉዳይ ገባሽ አይደለ ጠይቃሻለች አሪፍ ጥያቄ ምን ተሰማሽ የተሰማሽን ንገሪ እዚያ ያለውን ነገር በዝርዝር ምን ተሰማሽ ለሚለው መከሰሱ ልክ ነው። መከሰስ ደግሞ ይገደል ይገደል እንትን ይበል ምናምን አይደለም የምለው። ይከሰስ ማለት ጀስ ተጠያቂ ሆነ ማለት ነው። ይሄ ሰው ላወራው ነገር ምን አልሽኝ? እሱን ነው ማስረዳት የምፈልገው። ቅድማውን ያልነው ለምሳሌ ታቦት ታቦትን ከመናገር በላይ ማለት ነው ኦርቶዶክስ ጣዖት ነው የምታመልከው ብሏል። ኦርቶዶክስ አብ ወልድ መንፈስ ቅዱስን እናንተ ጣዖት አምላኪዎች ብላችሁን አታውቁም። እኔ በራሴ ብዬ አላውቅም። ስለሌላው አላውቅም። አንቺ ላቲ ትችያለሽ። የእናንተ ኢብን ሃይማኖት አባቶቻችሁ እኛን ጣዖት አምላኪ ብለውን አያውቁም ካሉ ልክ አይደለም። ካሉ ትክክል ነው እያልኩኝ አይደለም። ግን እኛ አሁን ማስረዳት እምፈልግ አይደለም። ይቅርታ ካሉ ልክ አይደለም። አዎ መከሰስ ካለባቸው መከሰስ አለባቸው። ከሰስ ናቸው ማለት ይከሰሳ ይከሰስ እንደ ተቋም እኮ ማለት ነው። ሜርሲ ያጠፋ ሰው መጠየቅ የለበትም ብለሽ ነው የምታስብ? ይገደል እኮ አይደለም ግን ያጠፋ ሰው መከሰስ ከሰን ሰንሳ ሰሻል ወይ? እኛ ከሰን ጣዖት አምላኪዎች መጤዎች ብለው የተናገሩን አባትሽን ከሰን ፍርድ ቤት አቁመን አይተሽናል? ፍርድ ቤት ግን መቆም አለባቸው ነው የምልሽ። እኔ አሁን የምጠይቅሽን ለምን አትመልሽም? እኛ ስንከስ አይተሽናል ወይ? እኔ በስርዓት አሁን እንደዚህ ሰምቻለሁ እንዲህ ሰምቻለሁ ልሽ አልችልም። እኔ በቃ እንደዚህ አይነት እንትኑ አልነበረኝም። መልሼ እጠይቅሻለሁ ቢሉ ስልሽ ስህተት ነው አልሽኝ አይደል? አዎ ስህተት ነው። እንዳላሉ አላየሽም እንጂ እኛ እንዳሉ አይተናል። ልናሳይሽም እንችላለን። አሁን እሺ ካሉ ስህተት ናቸው ይከሰሱ፣ ነው ይከሱ ብለን ነው። እኛ ከሰን አይተሻል? ዜና ሰምተሻል? ሶሻል ሚዲያ ላይ የተዘዋወረ ዜና አይተሻል? እሺ አልሰማሁም አልሰማሁም ብለን የያዘው ለምን ለምን ይሄ ከየትኛውም ሐዋርያ የተማርነው ነገር ስላልሆነ ስለ ወንጌል ስለ ወንጌል ሆልዶ ስለ ወንጌል የትኛውም ሐዋርያ እኛ በሰበክን ጊዜ አስጨነቁን፣ ከዚህ ሂዱ አሉን፣ ወንጌልን እንዳትናገሩ አሉን ብሎ ያሳሰረ ሐዋርያ የተቀበልነው ሐዋርያ የለም። እናንተ ለማሳሰር ለመክሰስ ከየትኛው ሐዋርያን የተማራችሁት? እኔ ልንገርሽ፣ አሁን ለምሳሌ ከየትኛው ሐዋርያ ነው? እሺ፣ እሱን ጥያቄ መልስልሻለሁ። ነገር ግን አንቺ ደግሞ እንድመለሽልኝ እንድትመልሽልኝ የሚፈልገው ጥያቄ ልጠይቅሽ። እኔ ጥያቄ በኋላ ላይ ነው ጠይቅኝ። እኔ አሁን እኔ ጠየቅኩሽን መልሽ። ከየትኛው ሐዋርያ የተማራችሁ ሐዋርያዎቹ ካስተማሩኝ ሁሉም ነገር በሕግና በስርዓት ይሁን ባለው እግዚአብሔር ባስቀመጠው ሕግ መሰረት ይሁን ተባለ። ስለዚህ የእግዚአብሔርን ስርዓት የሚከስሰው ደግሞ መጠየቅ አለበት። ሐዋርያዎቹ ምንድን ነው እንትን ያሉት ነገር እሱ ሌላ ጥያቄ ነው። እሱን መመለስ አለብን። ለእኔ እናት ወዴትም አትሄጂም። ከየትኛው ሐዋርያዊ እንደተቀበልሽ መክሰስ እና መካሰስ ለወንጌል ለወንጌል መክሰስ ለወንጌል መክሰስ ለወንጌል መክሰስ እንደ ወንጌል መከሰስ አይደለም ያልኩሽ። ለወንጌል መክሰስ ከየትኛው ሐዋርያን የተማርሹ? መክሰስ አይደለም እኮ ምንድን ነው እርስትሽን? እኮ የነካውን ሰው እኮ መክሰስ አይደለም እርስቱን የነካውን ሰው እኮ ምናምን ልያልሽ፣ አትታጠፊ ከየትኛው ሐዋርያ ነው መክሰስ የተማራችሁት? ይኸውልሽ ሐዋርያ አሁን እኮ አንቺ አሁን ቀጥታ እንድመልስልሽ የምትፈልጊው ከየትኛው ሀዋርያ ነው እሺ ከየትኛው ሀዋርያ አስቢው ሀዋርያቱ መሰረት ላይ የቆመች ሀዋርያዊ ቅብብሎሽ ያላት ቤተክርስቲያን ስለምትሏት መክሰስን ከየትኛው ሀዋርያ እንደተቀበላችሁ አሳይ ይሄ መክሰስ ማለት እሱኛ አይደለም አንቺ ለምሳሌ የአንቺ ቤተክርስቲያን ቢነካብሽ ዝም ትያለሽ ለምሳሌ መተን ብናፈርስብሽ ታመጫትቺ እኛ ከሰን ከየትኛው የታሪክ ማህደር ወንጌላውያን ኦርቶዶክሳውያንን ከሰው፣ ወይ ሙስሊሞችን ከሰው፣ ወይ ካቶሊካውያንን ከሰው የሚል ምንም ተደርጎ አይደለም። ይኸውልሽ ኦርቶዶክስ ብዙ ነገር ተደርጋለች። ልንገርሽ ብዙ ነገር ተደርጋለች። ወደ መልስ ወደ መልስ፣ ከየትኛው ሐዋርያ ነው መክሰስን የተቀበላችሁት? ሐዋርያዎቹ አይከሱም። ልንገርሽ ማንም የሚከስ ሐዋርያ የለም። ግን ምልሽ ልንገርሽ አይከሱም፣ አይደል? ስለዚህ የሐዋርያዊ ቅብብሎሽ ኤክስ ማለት ነው። ግን እርስትሽን ጠብቂ ተብለሻል። እርስትሽን እንዴት ነው የምጠብቂው? ርስት ምንድን ነው? እርስት ምንድን ነው እንዴ? እግዚአብሔር የሰጠሽ ለምሳሌ፣ አሁን ክርስቶስ ልንገርሽ ክርስቶስ ቤቱን ማለት ነው፣ ቤቴን እንትን አደረጉት ብሎ ሲደፋባቸው ነበረ። ለምን ደፋባቸው? እሱ አንቺን አይመለከትሽም እንዴ? እንዴት አይመለከተኝም? እሱ ምንድን ነው? እምንድን ነው? አሁን እኮ ቀጥታ እኮ ሄዶ ትዝታውን ሆነ የለበትም እዛ ቦታ ድንገርሽ ኢየሱስ ክርስቶስ ተቆጥቷቸው ነበረ። እኛ እኮ አንቺ እኮ ስለምድራዊ አይደለም እምታወሪው ሰማያዊ አለ፣ ሰማያዊ ክስ አለ። ይሄ እኮ ምድራዊ ክስ እኮ ነው። አሁን እርስትን ማብራራት ከቻልሽ እድል እሰጥሻለሁ። አዘር ማለት በእኛ ደግሞ እርስት ማለት ምንድን ነው ታውቂያለሽ? ሃይማኖት ማለት ነው። እያደረኩሽ ማውራት አልፈልግም ሳወራ ሃይማኖት ማለት ነው። ሳወራ አዳምጭ። እርስት ማለት ሃይማኖት መሆኑን ከየትኛው መዝገበ ቃላት እንዳየሽም ታሳያለሽ። ማለት አማርኛው ምን እንደሆነ ታውቂዋለሽ። አማርኛው ታሳያለሽ። እርስት ማለት ሃይማኖት መሆኑን ከመዝገበ ቃላትም ታሳያለሽ። አንቺ ያልሽውን ሁሉ አልቀበልሽም፣ ልንገርሽ። እሱ ችግር የለውም። ይኸውልሽ፣ ግን እርስት ማለት በአማርኛው እርስት ማለት የራስ የራስሽ እንትን እንደማለት ነው። በእኛ መጽሐፍ ላይ እንዲያውም ናቡቴ የሚባል አለ ማለት ነው። እና እርስቱን አሁን አሁን ከሳሽ እርስት ማለት ሃይማኖት ነው ብለሽ ነበር እኮ የራሴ ሃይማኖት ማለት ነው። አሳይ የትኛው መጽሐፍ ቅዱስ እንደዚህ ይሆልሽ? ነገሮችን ክ ማድረግ እኳ አደለም ፍሪሊ ማውራትን ጀምር። ይኸውልሽ ብዙ የምናወራው ነገር ስላለ ነው። ይኸውልሽ አፍሽ ለምትወጣው ቃል ማስረጃ እጠይቅሻለሁ ለእያንዳንዷ ነገር እርስት ማለት ሃይማኖት ማለት ነው ብሎ የተፈታበት መዝገበ ቃላት ካለ አምጪ። እርስት አማረኛ እኮ እለው አይደል እያወራን የለ ነው። እንደዚህ አይደለማ። ይኸውልሽ አሁንም እያየሁ ነበረ ቢሆን እናንተ በምትፈልጉት ወይ ካልሄደ ሰው እያስወጣችሁ ሚዩት እያረጋችሁ እንደሆነ እኮ እያየው ነው። ግን አይደለም መማማር አንችልም እንደዚህ ክሎዝ እያረግ። አሁን እርስትን አስረጅኝ፣ መዝገበ ቃላት አምጪ። እኔ እኮ የቤተክርስቲያን አስተማሪ አይደለሁኝም። ቨር ባት ሆ እንዳንቹ ምመን ነኝ እኔ አሁን ሆን አሁን ኮምፕሌን አታርጊ። ኢቨን ሚዩትቦት ኮምፕሌኒንግ አደለም እኮ ተረጋጊ። ኢቨን አሁን ሳወራሽ ሚዩት ላያረግሽ አልፈልግም እያልኩ ነው፣ እያወር ቻንስ እየሰጠው ነው። እና ኮምፕሌን አታርጊ፣ እያስወረዳችሁ ለም አትበይ። ሚዩት እንኳን አላረግሽም እያልኩሽ ነው፣ እያወራውሽ ያለውት እኮ አታርጊ። አላረግኩሽም እስካሁንም ማለት ነው። ለምትናገሩ ነገር በሙሉ ግን ከዚህ በኋላም ተጠንቀቂ፣ ማስረጃ ተይቅሻለሁ። እሺ፣ እንዴት ላወራሽ? እሺ ያንን መዝገበ ቃላቱ አሁን የለኝም። አንቺ አሁን አይምሮሽ የሚያውቀው ርስት ምን እንደሆነ ይገባሻል። ርስት ምን እንደሆነ ይገባሻል። ግን ጀስት ክሎዝ ማድረግ ስለፈለግሽ ነው፣ በማስረጃ ኤቭሪቲንግ በማስረጃ ግን፣ ዞሮ አዘይንድ ምን ለማለት ፈልጌ ነው፣ ውስጣችሁ ትዝታው ተሳዳቢ እንደሆነ ያውቃል። ምን እንደሆነ ያውቃል። ግን የቱ የቱ ጋር ነው የተሳደበው? ታቦትን ተሳደበ እያልኩሽ እኮ ነው እኮ። ምን ብሎ ነው የተሳደበው? ጣዖት ነው ብሎ። ጣዖት አይደለም። ጣዖት ነው ብለሽ ነው የምታምኘው? ጣዖት አይደለም ወይ? ጣዖት ካልሆነ ማስረዳት ትችላለሽ። አንቺ መጽሐፍ ቅዱስ የምታነቢ ከሆነ የእግዚአብሔርን ታቦት ከጣዖት ጋር ምን አገናኘው የሚል የለም? ጥቅስ እንዳትመጭይህን ጥቅስ ፣ ምክንያቱም ኦልሬዲ አንቺ መጽሐፍ ቅዱስ ስለምታውቂ፣ አላውቅም ታሳይኛለሽ። የእግዚአብሔርን ታቦት ከጣውስ ጋር የምናገናኘው የሚለውን ጠቅሰሽ ማሳየት የኔ ቆንጆ፣ ለምትናገሪው ነገር እንዴት ነው ማስረጃ ለማቅረብ እየተዩ ሜርሲ፣ አይደለም አንቺ እኮ መጽሐፍ ቅዱስን ታውቂያለሽ አይደል? ጴንጤዎች መጽሐፍ ቅዱስ እንደሚያነቡ ከኦርቶዶክስ በላይ እንደሚያነቡ ኦብቪየስሊ ይታወቃል ብላችሁ የምታወሩት ነገር ነው። አሁን ለዚህ ጊዜ ሲሆን ክሎዝ አደረጋለሁ። አሁን ያልሽውን ፓርት አላቆም እንድታሳይ እፈልጋለሁ። በቃ አንብቡ የምንለው በምክንያት ኖረን ብልሽ ጥቅስ መያዝ ሳይሆን አንብቡ። ይሄ የእግዚአብሔርን ታቦት ቆይ፣ ለምሳሌ እሺ፣ ማቃትን ልንገርሽ። እሽን ይቆንጆ ው ልንገርሽ። አሁን ገና ሚውት ላደርግሽ ነው አሁን ገና። ይቅርታ በጣም ወይም አላረግሽም። ዝም ካልሽ አሁን አሁን ዝነ ሰከንድ ሁለት ነገር ተናግርሽ መጽሐፍ ቅዱስ እንደናንተ የሚያነብ የለም ማልሽ እና ከዛ አንብቡ የምንለው በምክንያት ነው አልሽ። አይ ማንበብ ስልሽ መረዳት መረዳት። ሜርሲ። አሁን እዚ አንድ ነገር ደግሞ ልጠይቀሽ። ሜርሲ። አንድ ይቅርታ፣ ተባረኪ፣ ልንገርሽ ለምሳሌ የእግዚአብሔር ታቦት ምድር ላይ ብቻ ሳይሆን ሰማይ ላይ አለ ብለሽ ታምኛለሽ? አሁን ስለ አይ አንዳንዴ እኮ ቤቱ የእናንተ ቢሆንም ጀስት እናውራለ እመልስልሻለሁ አንቺ አሁን እኔ ላንቺ አንብቡ የምንለው በምክንያት ነው በልዚህ ጋር ያምርብኛል አንብቡ የምንለው በምክንያት ነው ሲጀመር ታቦት ነው አይ አላቅም ስላልሽኝ እኮ ነው አላቅም ይሄ ቦታ ያለበትን አላቅም አልሽኝ እኔ ሽ ወደ ታቦት ዲቴል አልገባልሽ ምክንያት ለምን አንቺን አይመለከትሽም አላቅም እያልሽኝ እኮ ነው ለምን አገቢ ታቦት አንቺ ላይ መለከትሽ ለምን አልተሰጠሽም ታቦት ለአይሁዳውያን የተሰጠው ለአንቺ ስለዚህ በዛ ጊዜ ስላልነበርን ክርስቶስም ለኛ አልተሰጠንም? ነው እንዴ ነገሩ? ክርስቶስ ነበራችሁ ይላል መጽሐፍ ቅዱስ ገባል። በመጽሐፍ ቅዱስ ስታነቢ መጽሐፍ ቅዱስ ውስጥ ሶስት ህዝብ አለ ስታነቢ፣ ለማን ነው ለአይሁድ ካልማ እኮ ከባድ ነው። አዳምጪ፣ ይጠቅምሻል። አንድ ቀን ዛሬ የሰማሽው እሺ፣ አንድ ቀን ይጠቅመኛል አውቋለሁ። ሆዶ ሆዶ በመጽሐፍ ቅዱስ ውስጥ ሶስት ህዝብ አለ። አንድ እስራኤል እስራኤላውያን፣ አይሁዳውያን አሉ። ሁለት ከእስራኤል ውጭ ያለው አህዛብ የተባለው ህዝብ አለ። ሶስተኛ ደግሞ ከእስራኤልም ከአህዛብም በጌታ በኢየሱስ ክርስቶስ አምኖ የዳነ ቤተክርስቲያን፣ ወይም አማኝ የምንለው አለ። ስለዚህ መጽሐፍ ቅዱስ ስታነቢ ስለማ እንደሚናገር ከነዚህ ከሶስቱ ህዝቦች እየተረዳሽ አሁን ነው አሁን እኔ እዚህ ጋር መጽሐፍ ቅዱስ አንብቡ የምንለው በምክንያት ነው። የሚለው ንግግር የአንቺን ንግግር መጠቀም እችላለሁ። ስለዚህ ስለ ታቦት አንብበሽ ሌላ ቀን መመለስ ትችያለሽ። ለምን መሰለሽ? አንቺ አሁን አልተሰጠኝም ብለሻል። ኦልሬዲ አልተሰጠሽም፣ አንቺ አንቺም እኔም አልተሰጠንም። ስለዚህ አንቺ በእግዚአብሔር ምንድን ነው ታቦትን ምንም ይሰራል? አንቺ ምንም የማይሰራ ነው ምንም የማያደርግ ነው ብለሽ ነው የምታምዩ ማለት ነው። የኔ እናት ለአንቺም አልተሰጠሽም፣ ለእኔም አልተሰጠንም። እኔ ግን ተሰጥቶኛል ብዬ ነው የማምነው። ከማስረጃ ማምጣት ትችያለሽ ከተሰጠሽ ለአህዛብ ከተሰጠ፣ ማስረጃ ተረጋጊ። ከእስራኤል ውጭ ላለ ሕዝብ ከተሰጠ ታቦት መጽሐፍ ቅዱስሽን ግልጥ አድርገሽ ይዛን ኮን አንቺ እኮ አልነበር ነው፣ አሁንም ነው የምልሽ። ዋቴቨር ከሐዋርያ ተቀባብለሽ አይደለ ይመለከተኛል የምትይው ካለ ከፍተሽ መጽሐፍ ቅዱስሽን ከእስራኤል ውጭ እኔንም ነው ይመለከተኛል፣ ለእኔም ተሰጥቶኛል ብለሽ መጽሐፍ ቅዱሳዊ አድርገሽ ማሳየት ትችያለሽ። ልንገርሽ እኔ ማለት ነው እስራኤል ብቻ አይደለም ማለት፣ እንደ ክርስቶስ ፍቅረ ፍጥረት ማለት የእግዚአብሔር አልፋና ኦሜጋ መሆኑን አታምኝም እንዴ አንቺ? እኛ ሁን ታቦት ምናምን ነው እንጨት ነው ምናምን ምናምን የምትሉት በጣም ያስቀኝ ነገር ነው። ማለት እንደ ህጻናት ፍሉናት መንግስተ ሰማያት አትወርሱ ይባላል። ባይ ዘ ዌ እኔ ደግሞ ተሰጥቶኛል። አምጭ መረጃ፣ አምጭ መጽሐፍ ቅዱስ ክፍፍት አርገሽ። የእስራኤል ጊዜው እኮ ለእስራኤል ነው ካልሽ እኮ እኛ ኮ በጣም ብዙ ነገር ስለዚህ የኛ አይደለም ማለት ነው ኮ ገብቶሻል፣ ሜርሲ ይመለከተኛል እምትይ ከሆነ አምጪ አልኩሽ እኮ። ምን ላምጣልሽ፣ ምን ላምጣልሽ? ከእስራኤል ህዝብ ውጭ ላለው ለእኔም ይመለከተኛል ብለሽ ከፍተሽ በማስረጃ አውሪ። ለትውልዱን አይደል? እንዴት ተሰጠው ታቦት ማለት ነው። እኔ ቆንጆ ቃል በቃል ከፍተሽ ከመጽሐፍ ቅዱስ አውሪ። በቃ አለቅ ይመለከ መጽሐፍ ቅዱስ እኮ ጥቅስ ስነግርሽ አላቅም አልሽኝ፣ እንግዲህ እንደ ለምድ ነው ለእኔ የምትነግርኝ። ጠቅሰሽ አንበበሽ ማስረዳት አንቺ ነው አይደለም? አሁን እኮ ይኸውልሽ ሜርሲ፣ እንደዚህ አይነት ነገር ይኸውልሽ፣ ከፈለሽ አስተማሪዎችን ጠርተሽ ምናምን እንትን ማለት ነው። እኔ አሁን ከተማርኩት እየነገርኩሽ ያለሁት አንቺ ብን ጣዎት መሆኑን አታምኝም። ግን ድንገርሽ በአዲስ ኪዳን እንኳን ስለ ታቦት የተባለውን ነገር እየጠየቅኩሽ ነበረ። በአዲስ ኪዳን ታቦት አለ ወይ? እንኳን ምድር ላይ አይደለም ሰማይ ላይ አለ እያልኩሽ ነው። እሱን ደግሞ ከተቃወምሽኝ ማስረጃ ላሳይሽ። የአዲስ ኪዳኑ ታቦት ኢየሱስ አለቀ፣ አለቀ። እኔ ከአንቺ ጋር እንዲህ መረዛዘም አልፈልግም። ስለዚህ ይሄን አውጭልኝ፣ ይሄን አውጭና አንብቢልኝ፣ አንብቢልኝ እስኪ ይሄን። አሁን አንቺ የኔ ቆንጆ አንቺ ጥያቄን ሳትመልሺ ወደ እኔ ማብራራት አልመጣም። በጣም እንደውም አምጀስት ሀልፒንግ ይሁል ሲ ይሄይልሽልሽ፣ ሜርሲ ይመለከተኛል ያልሽው ታቦት ተሰጥቶኛል ያልሽውን መጽሐፍ ቅዱስ ከፍተሽ ማሳየት እግዚአብሔር ለሙሴ ሰጠው አይደል እንዴ? በዛ ጊዜ የነበረው ሙሴ ነበረ። ለእኔና አንቺ ተሰጠን ሙሴም ከሚመራቸው ህዝብ እኔ ያለሁበት የምትይ ከሆነ ከፍተሽ አንበበሽ አሳይ። አሀ የዛኔ እኔ መኖሬን በምን ላሳይሽ? ዋት ኤቨር በቃ፣ አንቺን አሁን ያለሽበት ሁኔታ ላይ ለኦርቶዶክስ ቤተክርስቲያን ያ ታቦት ተሰጥቶ ከሆነ ከፍተሽ ለኦርቶዶክስ ቤተክርስቲያን ዓለም ለሁሉ ነው የተሰጠው። የመቀበልና ያለመቀበል ችግር ከእስራኤል ለእስራኤል ህዝብ ብቻ ሳይሆን ለሁሉም ተሰጥቷል፣ የሚለውን መጽሐፍ ቅዱስ ከፍተሽ ማሳየት። ትውልድ ነሻ። ትውልድ ስለሆንሽ እኮ የእግዚአብሔር ፍጥረት ስለሆንሽ እኮ ነው፣ ለሁሉም ተሰጥቷል። አንብበሽ ማስረዳት አትችይም? አንብበሽ ማስረዳት። ለሙሴ ተሰጥቶታል፣ ለሙሴ መሰጠቱ እየነገርኩሽ እኮ ነው። አደለም እኮ ለሙሴ መሰጠቱና ለሙሴ የተሰጠው ነገር እኔንም አንቺንም እንደሚመለከት ከፍተሽ አንብልሽ አስረ። መቼም ለማንኛውም ማለት ነው እንትን አደርግ ነው ይሄ ለምሳሌ የሆነች ነገሮችን እንትን ለማለት የሆነ እንትን አላውቅም። ብቻ ግን እንደዚህ አይነት ነገሮች ይኸውልሽ፣ ከፈለግሽ ማለት ነው አሁን ብዙ አስተማሪዎች አሉ፣ ታውቂያቸዋለሽ ብዬ አስባለሁ። እነ ፈለገ ምናምን ታቂያቸዋለሽ፣ ከነሱ ጋር ዲስከስ ማድረግ ትችያለሽ፣ ቀጥታ በእንትን ማውራት ከፈለግሽ ማለት ነው የጭን ስር ተጽዕኖ ፈጣሪሽ ነው አንቺ ላይ እንፈጣ የእግዚአብሔር የሚያምን ሰው እንደዚህ አይነት ቃል አይወጣም። አየሻ አየሽ ትክክለኛ የክርስቶስ መሆን ማለት ብትወዱኝ ይላል ብትወዱኝ ትእዛዝ ፈለገን ጠቀሽ ማለት አንድ ተጽዕኖ ከተፈጠረባቸው ሴቶች መሀል አንዷ አነሽ ማለት እኔ አለቀ ነገራችን ላይ ግን የሚገርመኝ ነገር በጣም እንደውም እኔ በደምብ ላውራበት ፈልግ ነበር በተለይ ጣውት ታመልካላችሁ ብሎናል። እኛ ጣዖት እናመልካለን እንደ አለች አዎ፣ ግጥም ማርጋችሁ ጣዖት ታመልካላችሁ። ማምለክ ብቻ ትንከባልላችሁላ ትንከባልላላችሁ ጣዖቱ ምናምን ላይ ሲቀጥል ደግሞ ስለ ታቦት አነሳች። እንደ ታቦት እኮ የሞት አገልግሎት የኩነኔ አ እንደሆነ እኮ ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ላይ በደንብ አርጎ ተናገረ። ኦኬ፣ የክብር እንዳይደለህ ማለት ነው እና ስለ ታቦት እንኳን ስታነሺ፣ ኢቭን እንኳን ታቦት የተሰጠው ላንቺ ሳይሆን ለሚመለከታቸው ነው። በጊዜው ለነበሩት ለእስራኤላውያን ነው። በሙሴ በመላኩ መካከለኝነት ነው የተሰጠው። እሱ ደግሞ ላንቺ አይደለም። አንቺ አይመለከትሽም። ሊመለከትሽም አንችልም። ሊመለከትሽም አንችልም ምንም ነገር እነዛ ሰዎች ያወሩትን ምናም ነገር ቁንጽል ሀሳብ እንኳን ታቦት አይደለም በምድር በሰማይ እኛ የምናውረው ስለምድሩ ነው በሰማይ አሁን በራይ ነው ያየው። በቃ እኛ በሰማይ የለም እንዲ። እሱን አልተከራከርም ሲጀመር መች ተከራከረኛ። እና ታቦት አለ። የእናንተን ጣውላ ያንን መክተፊያ ለማስረግ ብላችሁ በዚህ ልክ ትሄዳላችሁ። መርሲ አስገቢ ሰው ከፈለግሽ እና እንደዚህ ያለ እንደ ክፍሉ ናበ እርሱ ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልግሎች እሆን ዘንድ አበቀን አለ። ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል። ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ለዚያ ስለተሻረው ስለ ፊደል ክብር የሙሴውን ፊት ትኩር ብለው መመልከት እስኪሳናቸው ድረስ እስኪሳናቸው ደረሱ። ያ የፊደል ድንጋይ የፊደል በድንጋይ ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም እያለ አሁን ያለንበትን መጀመሪያ ከነበረው ጋር በንፅፅር ያመጣል። ያ በፊደል የሆነው የሞት አገልግሎት አሁን ግን በመንፈስ የሆነው እንዴት ከሱ የላቀ የተሻለ አይሆንም ብሎ በሚሻል ነገር እንደተለወጠ እያሳየን ነው። አለቀ አለቀ። ኦኬ። ያ የኩነኔ አገልግሎት የሚኮንን እንደሆነ ማለት በሙሴ በኩል ኧረ በመላእክቱ መካከል የተሰጠው ያ ህግ የሚኮንን እንደሆነ በደንብ አልጎ አሳየን። አሁን ግን በክርስቶስ በኩል ያኩንን እንዳለፈ የተሻለ ወደ ለሚሻል ኪዳን በክርስቶስ በኩል እንድትሻገረን እያሳየን ነው። አንቺ ግን እስታከዛዛዛ የሞት አገልግሎት ላይ ምናምን ነገር እስታጋገሽ እና እህት ዓለምዬ ሲቀጥል አንቺ ወይም አባቶችሽ ፎጣ አልብሰው ምናምን ነገር ሶስት የሚሽከረከሩት እሱ ጣዖት ነው። እሱ አሁንም እነግርሻለሁ ጣዖት ነው። አዎ፣ ኦርቶዶክስ ጣዖት ታመልካለች። አዎ ኦርቶዶክስ አወ ታመልካለች። አ ኦርቶዶክስ እያዘችው የምትሽከረከረው ጠረጴዛ ነው። አዎ መክተፊያ ነው። ሶ ዋት ሶ ዋት። እና ከአንቺ ጋር እራሱ በዚህ ጉዳይ ልታወራ ምናምን ሞክረ እራሱ ይገርምሃል። ጥቅስ ንስጥሽ ጥቅስ ንስጥሽ ጥቅስ ንስጥሽ መከረኛ ራዕይ ላይ የለውን በሰማይ ታቦታ የሚለውን ለምጠትኩ እንኳን በምድር በሰማይ እንኳን ተጽዕኖ ፈጣሪ ባልታዘር ያስተማረውን ትምህርት ይዘው መጥቶ እዚህ

አሁን እዚህ በዋናው አካውንት ካለክ ከዛ በኬፋ ደሞ አለክ ሸኝ ወደ